ቤተሰብ አስደንጋጭ ነገር ነው። በጣም አሳዛኝ ቡራ ቲዩብ እንግዲህ እንደዚህ ሆኖ መጥቷል። ሆስፒታል ገብቷል ማለት ነው። ቡራዬ ምን አጋጠመ? ምን አጋጠመ? አይዞን፣ አይዞን። ከሀይም እየጋው ሰሞኑን በጣም እንትን ሲሉ ነበር እና ምን ነካ? ምን ገጠመ? መሸምኛ እኮ ዛሬ ሳይተን ነገ የምንጠፋ ሰዎች ነን። እና አላህ ይድረስልክ ወንድማችን። ምን ሆነ ኪሆን ሐኪም ቤት የገባኸው? እና በጣም ነው የሚያሳዝነው። ቤተሰብዬ ምን ተፈጠረ? ዴህ ትናንትና ከሃይሚዬ ጋር የሰሩት ቪዲዮ በጣም ህዝቡን ፈታ እያደረገ ነበረ። ሐይሚዬን ሲተናኮሳት ምናምን ነበር እና ምን ሆነህ ነው ብሩኬ? የሀይሚ መከታ የሀይሚ ወንድም ብሩኬ፣ አይበገሬው ጀግናው። እኔ እንጃ። ሀይሚዬና ብሩኬ ሲመጡ ሚዲያው ሞቅ ደመቅ ይላል። እና በጣም ነው የሚያስቁኝ። ሀይሚዬ እኔ ጨረቃ። አረ በእንደዚህማ በቃ እኔ ደስ አይልም። ቤተሰብዬ ምን እንደነካው አላውቅም። እንግዲህ ሆስፒታል ውስጥ ነው እያየን ያለ ነው እንግዲህ እሱ ይድረስልህ እሱ ከክፉ ነገር ሁሉ ፈጣሪ ይጠብቅ። ብሩኬ ወንድማችን ምን እንደሆነ አላቅም። ቲክቶክ ላይ እንግዲህ ሸር አድርጎታል ማለት ነው። እና ላይክ ሸር ለሁሉም ይድረስ። እኔ እንጃ ማታስ ከሚደርስ ብሩኬ ምን እንደሆነ ጓቦች አለሁኝ ማለት ነው።